ቀል መስቀል ማለት ሕይወት ድህነት ልብስ ነው። አሁን እዚህ አምስጣት አለ። አስሩ አንድ ላይ ሲሆን ያጨበጭባል ይሰማል። ስለዚህ ሰው ሀብታሙ ድሃውን ሲረዳ፣ የተማረው ያልተማረውን ሲያስተምር፣ ስልጣን ያለው ደግሞ አንዱን በችሎት ተቻችሎ ሲኖር ነው ሁሉም እና ተቻችለው እንጨቶች ጌታ በዚህ ያለ ፍቅሩ የገለጸበት ስለሆነ አጠቃላይ መስቀል ፍቅር ነው። ዘር ምክንያት አልሆነውም፣ ሌሎችም ነገሮች ምክንያት አልሆነውም። የማወቅ ያለማወቅ ጉዳይም ነጭ ጥቁርም አላለም። ሁሉንም ስላዳነበት ሕብረታችን አንድነታችን፣ ሰላማችን፣ ፍቅራችን እርሱ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንዲሆኖ ፍቅሩን ከገለጠልን እኛ ደግሞ በተለይ ኦርቶዶክሳውያን ለኢትዮጵያ ሀገራችን አሪያ ሆነን ይህን አንድነት ይህን ክብር ከመስቀሉ ስላገኘን ከዘመን ወደ ዘመን ስንሻገር ይህን ፍቅር እያሰብን የእውነተኛውን መድኃኒት የእውነተኛውን አዳኝ የእውነተኛውን ቤዛ የክርስቶስን የመድኃኒዓለምን ፍቅር እያሰብን ለሌላው እነሆ ልንለግስ በፍቅር በመግባባት በሰላም መስቀል ምንድን ነው ሰላም አይደል በሰላም አብሮ በመብላት አብሮ በመጠጣት እኔ እናንተ እንኳን የምንቀምሰው ዳቦ የምንጠጣው ሻ ያለን ሌሎቹስ ለነሱ በማካፈል በተለያዩ በሽታ ጸበል ቤትም ያሉ አሉ፣ ሆስፒታልም ያሉ አሉ። ከነሱ ጋርም አብረን ማክበር ይገባናል እላለሁ። በተለያዩ ምክንያት የተከፋፈልንበትን የተለያየንበትን ጀርባ የተሰጣጣንበትን ፍቅር ያጣንበትን ጥላቻ ያነገስንበትን ነገር አርቀን ለልጆቻችን ፍቅርን፣ አንድነትን፣ መዋሃድን እነሆ ምንም አይነት የብሔር ልዩነት ሳይኖረን ትላንት ጣሊያንን፣ ትላንት ሌላውንም በህብረት እንደሸኘ ሀገሩን እንዳስከበረ ዛሬም እዚህ ደመራ በምንለው መደመር አንድነትን የገለጥንበት ቀን ላይ እንዲህ አይነቱን አንድነት ልንመሰረት ያስፈልጋል። መስቀል እሴቱን ጨምሮ መሄድ እንዳለበት አባቶች ማስተማር አለባቸው። ስለዚህ አንድ እንድንሆን እግዚአብሔር አምላክ በሁሉ ነገር እንዲረዳን መጸለይ ነው። አሁን እዚህ መስቀል አደባባይ ኢትዮጵያ ርዕሰ ከተማ ያሉት ንግበር ሰባ በአርያነ ወበአምሳሌነ በእግዚአብሔር አራያና ምሳሌ የተፈጠረ ስለሆነ የመስቀል ፋይዳው እጅግ በጣም ብዙ ነውና ልንጠብቀው ይገባል። ጠብቀን ለሚመጣው ትውልድ ማስተላለፍ ይጠበቅብናል።